በትናንትና ውለት ኢትዮጵያ ለአምሳኛ ጊዜ ባከበረችው የዓለም ሰራተኞች ቀን የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሳማኮ ለጥያቄያችን በአስቸኳይ ምላሽ ይሰጠን በሚል መሪ ቃል አክብሯል። በዚህም ቀን የፌዴሬሽኑ ፕሬዚዳንት አቶ ካሳሁን ፎሎ ከዚህ በፊት ማለትም የዛሬ ዓመት ገደማ የደሞዝ ግብር የሚቀነስበትን ሁኔታ ከጠቅላይ ሚኒስትሩ ጋር ተወያይተው ጠቅላይ ሚኒስትሩም አቅጣጫ ማስቀመጣቸውን አውስተው፣ ነገር ግን መልስ አለማግኘታቸውን ገልጸዋል ምክንያት በድጋሚ የሆኑ ጉዳይ በደብዳቤ ለመጠየቅ እንደተገደዱ ገልጸዋል። ይህም ምላሽ እስካገኝ ድረስ ጥያቄውን ላለማቆም መወሰናቸውን ገልጸዋል። የመንግስት አካላት በተደጋጋሚ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሳማኮ ለሚያቀርባቸው ጥያቄዎች ምላሽ ለመስጠት ዳተኛ ሆነዋል ሲሉ በአጽንኦት ገልጸዋል። ኮንፌዴሬሽኑ የዝቅተኛ ወለል ጥያቄ ምላሽ ባለማግኘቱ ሰራተኞች ወደ አጸያፊ ስራ ለመሰማራት እየተገደዱ በህገወጥ መንገድ ከሀገር በመሰደድ ለራሳቸውና ለፍቶ ላሳደጋቸው ቤተሰብ መከራን እያበዙ ይገኛል። በመሆኑ ለጉዳዩ ከሚመለከታቸው አካላት አፋጣኝ መፍትሄ እንዲሰጥበት ኮንፌዴሬሽኑ አሳስቧል። የፌዴሬሽኑ የቀድሞ ፕሬዝዳንት የአሁኑ የውጭና ህዝብ ግንኙነት መምሪያ ኃላፊ አቶ አያለው አህመድ የዝቅተኛ ደመወዝ ወለል እና ሌሎች ጥያቄዎች ምላሽ እንዲያገኙ ተቋሙ ሲያሳስብ ቢቆይም የዘንድሮ በዓል ጥያቄዎቹ ምላሽ ባልተሰጠበት ሁኔታ መከበሩን ተናግረዋል። አቶ አያለው ምላሽ ያላገኙ ጥያቄዎችን በተመለከተ ምን አሉ? በዜጎች እጅግ በጣም ከፍተኛ የሆነ ጉዳት እየደረሰ ነው። ለምሳሌ በግል ኢንዱስትሪዎች በኮንስትራክሽን ስራ፣ እርሻ፣ አግሮ ኢንዱስትሪ የተሰማሩ በጣም በርካታ ሰራተኞች አንድ ሺህ ብር አካባቢ ደሞዝ እየተከፈላቸው ይገኛል። ይህ እኛ ባናየውም በቤታቸው ውስጥ እነርሱ የሚያዩት ከፍተኛ የሆነ የኢኮኖሚ ቀውስ ውስጥ እንዳሉ የሚያሳይ ነው። ከዚህም የተነሳ አንዳንዶች በትርፍ ሰዓታቸው ሌላ ተጨማሪ ስራ ይሰራሉ። ይህም ስራ መልካም ሊሆን ይችላል፣ ወይም ራሳቸውና ቤተሰቦቻቸውም ከዚህም አልፎ ሀገርን የሚጎዳ አጸያፊና ክፉ ስራ ሊሆን ይችላል። ይህም ደሞዛቸው በቂ ካልሆነ ወደ አላስፈላጊና አጸያፊ የስራ ዘርፍ መሰማራታቸው አይቀርም። ከስራ ላይ ተነስተው ወደ ስደት መሄዳቸውም ማይቀር ነው። ይህም የሀገርን ገጽታ በእጅጉ የሚጎዳ ነገር ነው። ችግራቸውን ሊያየው፣ ሊያደምጠው፣ ሊያስተካክለው የሚገባ መንግስት ባለበት አገር የዚህ ጥያቄ ምላሽ መዘገየት የለበትም ብለዋል። ከዚህም በመቀጠል ከደሞዝ የሚቆረጥ ታክስ ከ20 ዓመት በፊት የገንዘብ መግዛት አቅም ጠንካራ በነበረበት ወቅት የወጣው መመሪያ ከ600 በታች ያለ ደሞዝን ከታክስ ስር ያደርገዋል። ይህም 600 ብር በጣም ከፍተኛ ደሞዝ በነበረበት ወይም በርካታ ሰዎች የ600 ደሞስተኛ እያሉ ነው ህጉ ጸድቆ የወጣው። አሁን ደግሞ ከ10900 ብር በላይ የሚከፈላቸውን ሰራተኞች ደሞዝን ስናየው ብዙ ይመስላል፣ ነገር ግን ቁጥር ብቻ ነው። ከዚህ ላይ 35 በመቶ ሲቆረጥበት አሁን ባለንበት የብር መግዛት አቅም ጋር እናስተያየውና ፍርዱን ለእናንተ እተዋለሁ። 10900 ብር በስም ስናየው ስያሜው ብዙ ይመስላል ግን ስም ብቻ ነው። ከዚህ ላይ 35 በመቶ ግብር ተጨማሪ የጡረታ 7 በመቶ ሲቆረጥበት፣ በጥቅሉ 42 በመቶ ሲቆረጥበት ደሞዙ ለሰራተኛው አይደርሰውም ማለት ይቻላል። ስለዚህ ይህ ትልቅ ከሚመስለው 10900 ብር ላይ 42 በመቶ ሲቀነስበት፣ ደሞዙ እጅግ በጣም ወርዶ ይገኛል። በጣም የሚገርመው ሰራተኞቹ ከዚህችም ተሸራርፎ በሚያገኙት ደሞዝ ላይ ሆቴል ገብተው ምግብ በልተው ሻይ ቡና ካሉ ከዚህም ላይ ሁለተኛ ታክስ አለባቸው። ሱቅ ገብተው ማንኛውንም እቃ ሲገዙ ከዚህም ላይ ሌላ ታክስ አለባቸው። ስለዚህ በዚህ በዚህ አይነት ሁኔታ ገንዘብ ጠቅላላ ተሸራርፎ አልቆ ለሰራተኞቹ ምንም ጠቀሜታ በማይሰጥበት ደረጃ ላይ ይገኛል። ስለሆነም እነዚህ ጉዳዮች ተከልሰው እንደገና መታየት አለባቸው። ይህን በሚገባ እናውቃለን። ታክስ ለመንግስት፣ ለልማት፣ ለሀገር ይጠቅማል። ነገር ግን ራሽናል በሆነ መንገድ ምክንያታዊ ጥናት ተደርጎበት ሰራተኞችንም ሀገርንም በማይጎዳ መልኩ እንደገና ጥናቱንም መሰረት አድርጎ ሊሻሻል ይገባል። ምክንያቱም አሁን ለግብር ምጣኔ እየተጠቀምን ያለ ነው ከዚህ በፊት የነበረው የቆየው መመሪያ በመሆኑ። ይህም መመሪያ ስድስት መቶ ብርና ከዚያ በታች ከግብር ነፃ ይላል። ነገር ግን ስድስት መቶ የሚከፈለው ሰራተኛ አሁን የለንም። ስለዚህ በዚች ሀገር ላይ ደሞዝ ነፃ የሚባል የሚቆረጥ መጠን የለንም ማለት ነው። ስለዚህ በዚህ በዚህ ምክንያት እንደገና ታይቶ አሁን በተጨመረው በአዲሱ ደሞዝ እስኬል መሰረት እንደገና ታይቶ የኑሮ ሁኔታ በደንብ ከግንዛቤ ተደርጎ እጅግ በጣም ሰፊ ጥናቶችን አድርጋችሁ ውሳኔ እንድትሰጡበት እንላለን።